ኢትዮ ቴሌኮም ሁለተኛውን እጅግ ፈጣን የኤሌክትሪክ መኪና ባትሪ መሙያ ጣቢያ በአዲስ አበባ ከተማ ገንብቶ በዛሬው ዕለት ስራ አስጀመረ። በምዕራፍ ሁለት ወደ ስራ የገባው ሁለተኛው ጣቢያ በልዩ ሁኔታ የአውሮፓ ስሪት የሆኑ የኤሌክትሪክ መኪኖችን ኃይል መሙላት የሚያስችል አቅም ያለውና ከተሽከርካሪዎቹ ጋር የተጣጣመ ኃይል መሙያ ቻርጀር ያለው መሆኑን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬው ታምሩ ገልጸዋል። ከመጀመሪያው ስቴሽን ትንሽ ለየት የሚያደርገው ይሄ በዲሞንስትሬሽን ነው ያለን። እንደምታውቁት የተለያዩ አይነት ሞዴሎች አሉ። የኢሮፒያን ስታንዳርድ የምንለውን እሱንም አኮሚዴት ያደረገ ነው ሁለተኛው ስቴሽናችን። የተወሰኑ አብዛኛው ሀገራችን ላይ ያየናቸው እንግዲህ አሁንም እናንተም ስትገለገሉ እንዳየ ነው ኢሮፒያን ስታንዳርድ አይደሉም፣ እንዳየነው የኤሌክትሪክ መኪኖቻችን ይሁንና ግን ውስን ኢሮፒያን ስታንዳርድ የሚጠቀሙ እንዳሉ ስለተገነዘብን ለነሱም እዚሁም ገንብተናል ማለት ነው፣ እንደዚሁም ቻርጅ ማድረግ ይቻላል። ጣቢያው በአንድ ጊዜ እስከ 16 ኤሌክትሪክ መኪኖችን ቻርጅ ማድረግ የሚያስችል ሲሆን በሁለቱ ጣቢያዎች በአንድ ጊዜ ለ32 ኤሌክትሪክ መኪኖች አገልግሎት ለመስጠት የሚያስችል አቅም መገንባቱን አስታውቀዋል። 16 እንደዚሁ መኪኖችን በተመሳሳይ ሰዓት ቻርጅ የምናደርግበትን አቅም ገንብተናል ማለት ነው። ወይም ደግሞ የኤሌክትሪክ ቻርጅንግ ስቴሽን ገንብተን ለስራ ማብቃታችን ወይም አገልግሎቱን መጀመሩን ላበስራችሁ እወዳለሁ። የኤሌክትሪክ መኪና ባትሪ መሙያ ጣቢያዎቹ ፈጣን አገልግሎት መስጠት የሚያስችሉ በመሆናቸው አሽከርካሪዎች በፍጥነት ጉዞቸው እንዲቀጥሉ ያስችላቸዋል ብለዋል። ኢትዮ ቴሌኮም ከዚህ ቀደም ከቦሌ ወደ መገናኛ በሚወስደው መንገድ 16 መኪኖችን በአንድ ጊዜ ማስተናገድ የሚችል የኤሌክትሪክ መኪና መሙያ ጣቢያ ገንብቶ ወደ ስራ ያስገባው እስካሁን ባለው ከ14 ሺ በላይ የሚሆኑ ኤሌክትሪክ መኪኖች አገልግሎት መስጠት መቻሉን ዋና ስራ አስፈጻሚዋ ገልጸዋል። የካቲት አራት ያስጀመር ነው ስቴሽናችን እንዳልኳችሁ አስራስድስት መኪኖችን በተመሳሳይ ሰዓት ቻርጅ ማድረግ የሚችል አቅም ያለው ነው። እንደዚሁም አልትራ ፋስት የምንለው ደግሞ በአንድ እንግዲህ በሰከንድ ማለት ይቻላል አይደለም አንድ ኪሎ ሜትር ያህል ሊያጉስ ጉዟችሁ የሚችል ቻርጅ የምታደረጉበት ትልቅ አቅም የተገነባበት ነው ማለት ነው። ስለዚህ ይህን አገልግሎት ካስጀመርንበት ጊዜ ጀምሮ ምን ያህል ደንበኞች ወይም ደግሞ የኤሌክትሪክ መኪና ተገልጋዮች ተጠቀሙበት ብለን ካየን ወደ 14680 የሚሆኑ መኪኖች እንደምታዩት እንግዲህ ከ376 ኪሎ ዋት አወር ኤሌክትሪሲቲ ተጠቅመዋል ማለት ነው፣ ወይም ተጠቅመው ቻርጅ አድርገዋል ማለት ነው።